ሁለተኛ ነገሥት ምዕራፍ 21 ምናሴ መንገስ በጀመረ ጊዜ የአሥራ ሁለት ዓመት ልጅ ነበረ። በኢየሩሳሌምም አምሳ አምስት ዓመት ነገሰ። የእናቱ ስም ሃፍሴባ ነበረ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ርኩሰት በእግዚአብሔር ፊት ክፉ ነገር አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሠራ። የእስራኤልም ንጉሥ አክዓብ እንዳደረገው ለበዓል መሠዊያ ሠራ፣ የማምለኪያ አጸድንም ተከለ። ለሰማይም ሰራዊት ሁሉ ሰገደ፣ አመለካቸውም። እግዚአብሔርም ስሜን በኢየሩሳሌም አኖራለሁ ባለው በእግዚአብሔር ቤት መሠዊያዎችን ሠራ። በእግዚአብሔርም ቤት በሁለቱ ወለሎች ላይ ለሰማይ ሰራዊት ሁሉ መሠዊያዎችን ሰራ። ልጁንም በእሳት አሳለፈ፣ ሞራ ገላጭም ሆነ፣ አስማትም አደረገ፣ መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። እግዚአብሔርም ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤልም ነገድ ሁሉ በመረጥኋት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኋቸውንም ሁሉ ባሪያዬም ሙሴ ያዘዛቸውን ሕግ ሁሉ ቢያደርጉ ቢጠብቁም ለአባቶቻቸው ከሰጠኋት ምድር የእስራኤልን እግር እንደ ገና አላቅበዘብዝም ባለው ቤት የሠራውን የማምለኪያ አጸድን የተቀረጸውን ምስል አቆመ። ነገር ግን አልሰሙም። እግዚአብሔርም ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሰሩ ዘንድ ምናሴ አሳታቸው። እግዚአብሔርም በባሪያዎቹ በነቢያት እጅ እንዲህ ሲል ተናገረ። የይሁዳ ንጉሥ ምናሴ ይህን ርኩሰት አድርጓልና ከፊቱም የነበሩ አሞራውያን ከሠሩት ሁሉ ይልቅ ክፉ ሥራ ሠርቷልና ይሁዳንም ደግሞ በጣዖታቱ አስቷልና። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ የሚሰማውን ሁሉ ሁለቱ ጆሮቹ ጭው የሚያደርግ ክፉ ነገርን በኢየሩሳሌምና በይሁዳ ላይ አመጣለሁ። የሰማርያንም ገመድ የአክዓብንም ቤት ቱንቢ በኢየሩሳሌም ላይ እዘረጋለሁ። ሰውም ወጭቱን እንዲወለውል ኢየሩሳሌምን ወልውዬ እገለብጣታለሁ። የርስቴንም ቅሬታ እጥላለሁ፣ በጠላቶቻቸውም እጅ አሳልፌ እሰጣቸዋለሁ። ለጠላቶቻቸውም ሁሉ ምርኮና ብዝበዛ ይሆናሉ። አባቶቻቸው ከግብጽ ከወጡ ጀምሮ እስከ ዛሬ ድረስ በፊቴ ክፉ ሰርተዋልና አስቆጥተውኝማልና። ደግሞም ምናሴ በእግዚአብሔር ፊት ክፉ ይሰራ ዘንድ ይሁዳን ካሳተበት ኃጢአት ሌላ ከዳር እስከ ዳር ኢየሩሳሌምን እስኪሞላት ድረስ እጅግ ብዙ ንጹሕ ደም አፈሰሰ። የመናሴም የቀረው ነገርና የሠራው ሥራ ሁሉ ያደረገውም ኃጢአት በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ምናሴም ከአባቶቹ ጋር አንቀላፋ፣ በቤቱም አጠገብ ባለው በኦዛ አትክልት ተቀበረ። ልጁም አሞፅ በእርሱ ፋንታ ነገሰ። አሞፅም መንገስ በጀመረ ጊዜ የሃያ ሁለት ዓመት ጎልማሳ ነበረ። በኢየሩሳሌምም ሁለት ዓመት ነገሰ። እናቱም የዮጥባ ሰው የሃሩስ ልጅ ሜሶላም ነበረች። አባቱም ምናሴ እንዳደረገ በእግዚአብሔር ፊት ክፉ ሠራ። አባቱም በሄደበት መንገድ ሁሉ ሄደ። አባቱም ያመለካቸውን ጣዖታት አመለከ፣ ሰገደላቸውም። የአባቶቹንም አምላክ እግዚአብሔርን ተወ፣ በእግዚአብሔርም መንገድ አልሄደም። የአሞፅም ባሪያዎች አሴሩበት፣ ንጉሱንም በቤቱ ውስጥ ገደሉት። የአገሩ ሕዝብ ግን በንጉሱ በአሞፅ ላይ ያሴሩበትን ሁሉ ገደሉ። የአገሩም ሕዝብ ልጁን ኢዮስያስን በእርሱ ፋንታ አነገሱት። የአሞፅም የቀረው ነገርና የሰራው ሥራ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በኦዛ አትክልት ባለው በመቃብሩ ተቀበረ። ልጁም ኢዮስያስ በእርሱ ፋንታ ነገሰ።